ሊበላይተሸነፍ ትልሽ ለአንቺ አንቺ እሱ እስር ቤት ገብቶ ምናምን ማየት አልችልም። በሚያስገርም ሁኔታ እንግዲህ ዳኒን እንደምታዩት ማለት ነው የሰካራም ጣሳ መስሎ ተጠረማምሶ ታዩታላችሁ። ጥርሱ ሞልቋል። እንግዲህ ጉንጩም በቦክስ እንግዲህ ደምቶ በፕላስተር ተሻሽጎ አራሲ መስል ሰዎች ከቦ እየጠየቁት ይገኛሉ። ዛሬ ደግሞ ሀይሚ እንግዲህ ቤቱ ድረስ በመሄድ ተንበርክካ እየለመነችው ትገኛለች። እባክህ ብሩኬ እስር ቤት እንዲገባ አልፈልግም እያለችው ትገኛለች። ዳኒ ደግሞ እንደዚህ አድርጎኝ እንደዚህ መቶተኝማ ዝም አይደለሁም፣ ስለዚህ ወደ ህግ መውሰድ እፈልጋለሁ፣ መክሰስ እፈልጋለሁ፣ ማሳሰር እፈልጋለሁ እያለ ይገኛል። እና በጣም ካሳቀኝ ነገሮች አንዱ አንደኛ አቀማመጡ ያው ጋቢ ለብሷል ምናምን ፕላስተር በፕላስተር ሆኗል። አፉ ውስጥ ደግሞ ሶፍት ነው መሰለኝ ጠቅልሎ ከቶበታል፣ ጥርሱ ላይ ማለት ነው። ድሮም ሸራፋ ነበር። ከማጠሩ መወጣጠሩ ሲያስጠላ ምን ይመስላል። የሆነ እኔማ አልሰድበው፣ ግን ብሩክ ደግ አደረገ። እንደው አፍንጫኑ ሁሉ አብሮ ሰብሮት ቢሆን ጥሩ ነበረ የእውነቴን ነው ምን የሆነ ማውራት ራሱ እንዳትችል ቢያደረገ ጥሩ ነገር ነበር ግን ደግሞ ብሩክ ሄዳ ውስጥ እንዲገባ ስለማንፈልግ እንኳንም እንደዛ አላደረገህና እንግዲህ ሀይሚና ብሩክ በጣም አስቸጋሪ በጣም ከባድ ውስብስብ ነገሮች ውስጥ እየገቡ ይገኛሉ ሀይሚም እንግዲህ ዛሬ የተናገረችው ንግግር አለ ሲጀመር የአንቺ ጥፋት ነው ዝም በሉ አሁን ማንም ሰው እንዲናገረኝ አልፈልግም ነጭ ነጩ እውነቱን እውነት አሁን አናገራለሁ አውራለሁ የፈለጋችሁ ማየት ትችላላችሁ አልፈለጋችሁ ወጣችሁ ማየት ትችላላችሁ ሀይሚ ያኔ ባጭሩ ቀጭተው ቢሆን ባጭሩ አውርተው ቢሆን ሀይሚ የዳኔን ወሬ ባሰማ ኑሮ እስከ መደባደብ ሰውን እስከ መናገር ሰውን ጮክ ብሎ መናገር የማይችል ልጅ ነበረ ብሩክ ማለት ነው። አሁን ላይ ግን እንኳን አይደለም ሌላ ሰው ላይ ሀይሚ ላይም ራሱ መጮ ጀምሯል። ይሄ የሆነበት ምክንያት ምንድን ነው? ሀይሚ ድርቅ ግግም ስላለችበት ነው። ስለዚህ ሀይሚ እዚህ ጋር ምንም ጥፋት የለባትም ለማለት አልችልም፣ ምክንያቱም ብሩክ ሰው ላይ እንዲሰነዝር እያደረገችው የምትገኘው ዳኔን ስለሰማችሁ ነው። ያኔ ዳኔ የሆነ ነገር ያልሆነ ነገር ሲያሳያት አላምንህም ማስረዳት ካለብኝ እሱን እንዲያስረዳኝ ይፈልጋለሁ እሱን ብላ ከብሩክ መምጣት ስትችል መልስ ብሩክ ጋር ማግኘት ስትችል ዳኒ ጋር እየሄደች ዳኒ እንደዛ እያሽቃበጠላት ዳኒ ያልሆነ ያልሆነ ነገር እየሞላት ነው። በዛ ምክንያት ነው የሰነዘረበት እንዲመታ እንዲጎዳ የሆነው ማለት ነው። እና ካሜራማንም ገላግሎ ምናምን ነገር ምንም ሊያስቀራቸው ሊያስቆማቸው አልቻለም። እንደምታዩት እንግዲህ ብሩክ ቀጥቅጦ ቀጥቅጦ ነው ወደ ቤት እንግዲህ እንደ በረሮ ጭፍልቅ አድርጎት ነው ወደ ቤቱ የላከው እና ዳኒም እንግዲህ እንደምታዩት በጣም ያሳቀኝ ፓርት ግን ሀይሚዬ፣ እኔ እኮ አንችን እንዳይከፋሽ ብዬ ነው አንች እንድታለቅሽ ስላልፈለግኩ ነው፣ በቃ አንችን እንዳይከፋሽ ስለፈለግኩ ነው እንጂ እመታው ነበር አለ። በቃ እንደዛ ሲመታኝ እንደዛ ስደበደብ እንደዛ ሲሆን ጸጥ ያልኩትኝ አለ። ቁመት እንኳን እንኳ አትገናኙም እኮ እንዲህ እንደ በረሮ እንደ ቁንጫ ነው የሚጨፈልቅ የነበረው። ዳኒ አይተናል፣ ጥርግ አርጎ በጠረባን የጣለ እንደዛ በቦክስ መሬት ላይ ሲያንከባልል ሞች አለው ሞች አለው የሚለውን ዘፈን እየዘፈንክ ነበር በሰዓቱ እና በጣም ነው ያሳቀኝ። ዳኒ ደግሞ አስተዛዛኞች የሆነ የሆነ ቅርብ ዘመድ ሞቶባቸው ለቅሶ ቤት የተቀመጡ ነው የሚመስሉት። እንደዚህ እጃቸው ምናምን እንደዚህ እያደረጉ ተመስጠው ምናምን ነገር በቃ ስርስ ብለው ጓደኞቹ ራሱ ከበውት ሰይ በቃ አለመሳቅ አልቻልኩም። ዳኒ ደግሞ እንኳን አይደለም ማፍ ውስጥ ሶፍት ተተግ ተጠቅጥቆበት ይቅርና ማለት ነው እንኳን አይደለም እንደዚህ ብላ ዝም ብሎ ራሱ የሚያስቅ ልጅ ነው። ቁመቱ ራሱ ያስቃል። የምሬ ነው። ዝናብ ራሱ ሲዘንብ ማለት ነው የእውነቴ ነው። ሁለቴ ነው የሚመጣው፣ አንዴ ከላይ አንዴ ደግሞ የነጠረው ወደ ላይ ሲመጣ በቃ ዝናብ አበስብሶት ምናምን ነው ቤቱ የሚገባው እና ከማጠሩ መጎጠሩ በዛ ላይ ተንኮሉ በዛ ላይ ደግሞ እልሁ በጣም በቃ በጥጋብ ጥጋብ ጥጋብ ብሎት ነበረ። ጥጋቡን አብርዶ አስተንፍሶለት እንግዲህ ወደ ቤቱ ልኮታል ብሩክ ማለት ነውና ሀይሚ ጥፋት የለባትም፣ ሀይሚ ምንም አላደረገችም እያላችሁ ትገኛላችሁና ጥፋቷንማ እያያችሁት ነው። ውጤቱ ይሄ ነው። እግዚአብሔር እስኪ ትናንትና ከትናንት በፊት የሰራሁትን ቪዲዮ ገብታችሁ ተዉ። ብሩክ እንደዚህ አይነት ነገር እያደረገ መሄድ ከሆነ ባልታሰበ አሁን የሰው ልጅ ነፍስ በጣም በጣም ከባድ ሆኗል። እግዚአብሔርን ነው ምላችሁ። ለምን በትንሽ ነገር በቃ ህይወት እያለፈ ይገኛል። ምናምን ነገርና በፈጣሪ ከሚሞተው ይልቅ በቃ እንዲህ እንደ ቀልድ የተጀመረ ነገር እንዲህ በሆነ ነገር የተጀመረ ነገር ነው የሰውን ህይወት እያሳጣን የሚገኘውና ብሩክን ተው ብየው ነበር ያለ የለብህን ባህሪ አምጥታል የሌለብህን ነገር እያደረግክን ያለውና ይሄ ነገር በቃ አብራችሁ መሆን ከቻላችሁ አብራችሁ ሁኑ፣ ተስማሙ፣ ተግባቡ። ካልሆነ ግን መለየት በቃ ደህና ሁኚ፣ ደህና ሁን ተባብላችሁ ነገር መንገድ ላይ ስትገናኙ ሰላም የምትባባሉ ሆናችሁ መለየት አለባችሁ። ግን እኛ ባትለያዩ ደስ ይለናል። በዚህ ልክ ግን ያመጣ እንደዚህ አለኝ ብለ ለምን አለኝ ብለ የምትማታ የሆነ የምትደባደብ ምናምን ከሆነ ሀይሚንም ገፍ ትርሃታል። ለምን እንደዚህ ያደረክ ብዬ ትናንትና እየሰራው ነበር ቪዲዮ። የሰማችሁኝ የምታቁኝ ምናምን በደንብ ታቆኛላችሁና ይሄንን በስሜት ተነሳስቶ ሰዎችን እንዲበቃ? ቡግ ብሎባችሁ የሚወጣ ነገር ሰውን ህይወት እስከ ማሳጣት ይደርሳል። አሁን ዳኒ ጥርሱ ነው እንደዚህ ሆነው እንደምታዩት፣ እዚህ አካባቢ አይኑ አካባቢ ነው አይኑ ቢጠፋበትስ ምናምን ብዬም ሀሳብ ስሰጥ ነበር። ይሄንን ነገር ስናገር ውሸት ሊመሳ ጠንቋይነሽ የምትሉ ሰዎችም አላችሁ። ቀድሜ ነገ የሚሆነውን ነገር ቀጣይ የሚመጣውን ነገር ዛሬ ያደረጉትን ነገር አይቼ ነገ የሚፈጠረውን ነገር እናገራለሁ። እዚህ ጋር መጥቼ በደንብ ስለሚታየኝ ማለት ነው ምክንያቱም ግልጽ ነገር ስለሚያደርጉት ደግሞ የተናገርኩት ነገር ቃል በቃል ሙሉ በሙሉ ነው እየሆነ የሚገኘውና ሀይሚ ጥፋት የለባትም ልትሉ ትችላላቸው። ሲጀመር ሀይሚ እንደዛ ድርቅ ግግም ብላ አልረዳም፣ አልቀበልም፣ አላምንህም ምናምን ባትል ኖሮ ሶስተኛ ወገን ሶሲ አትመጣም ነበረ። በዚህ ጉዳይ ላይ ዳኒም ተከትሏት አይመጣም ነበር። አሁን አስቡት ሌሎሁን ሁ አሁን ሶሲ መግባቷ ገረመን አደለ እነሱ መሀል፣ ከዛ ዳኒ ገባ። አሁን ደግሞ ጓደኞቹ ገብተዋል በቃ ባጭሩ ነገ ደግሞ ሌላ ታሪክ ይዘው ነው የሚመጡት፣ እና ሀይሚ አጉል አዛኝ እየሆነች ነው ያለችው። ዳኒም ደግሞ ለእሷ እንዳዘነ ምናምን ነው። አንተ ለሶሲ ለፍቅረኛ ለምትወዳት ልጅ ለምትወድ ልጅ ያልሆንክ ሰው ለሀይሚ እዚህ ደርሶ ተቆርቋሪ መሆን አትችልም። እና ወደ ቁም ነገሩ እስካሁን ቀልድን ያወራ ነው ማለት ዳኒ ያደረጋቸው ነገሮች ምናምናም ነገር አስቀውኛል። አወራሩ ለአንቺ ብዬ ነው አንቺ እንድትጎጅ ስላልፈለግኩ፣ አንቺ እንድታዝኝ ስላልፈለግኩ ደግሞ በእኔ ምክንያት ነው ብለሽ እራስሽ እንድትወቅሽ አልፈልግም፣ በቃ አንቺ በቃ እንድትጨነቂብኝ አልፈልግም ሲል ሳቄ መጣ። ዛሬ መጦ ዛሬ የሚያውቃትን ልጅ ማለት ነው። እና እሷ ደግሞ በደንብ እያመነች ነው የምትገኘው። እና ሀይሚ ደግሞ ምንድን ያለች ብሩክ ባደረገው ነገር በጣም አዝኛለሁ፣ በጣም ተላድጄበታለሁ፣ እንደገና ደግሞ አላደለ ከሶሲ ጋር የነበረውን ነገር ዳን ያሳየኝ ነገር በቃ በጣም በቃ ከፍቶኛል። በቃ በጣም ተናድጃለሁ፣ ያለሆነ እያለች የምትገኘው ያለፈ ታሪክ ነው ተባልሽ፣ በቃ ማመን ያለ ማመን የራስሽ ድርሻ ነው። ነገ ተለያይታችሁ ከምታለቃቅሽ ከባድ፣ የአንቺ ቦታ ላይ ሆኜ እፈርጃለሁ። በቃ ባንቺ ቦታ ሆኜ እንደዚህ ቢሆንስ እንዲ ቢፈጠርስ ብዬ በሰዓቱ ተናድጃለሁ። በብሩክ ተቆጥቻለሁ። በጣም ብዙ ነገር ብያለሁ። ሶሲን ሰድቢያታለሁ። ብዙ ነገር ተፈጥሯል። አሁን ግን ሀይሚ አንድ ነገር ይዘሽ ይህን ያህል የምትሄጅ ከሆነ በዚህ ልክ ልብስን ደንዳና ጫካኝ የምታደርጊው ከሆነ ቆራጥ የምታደርጊው ከሆነ ከባድ ነው። ሀይሚዬ ከማንም ሰው ጋር ልትኖር አትችም። ለምን የይቅርታ ልብ ሊኖረን ይገባል። ብሩክን ብዙ ነገሮች ማለት ጥፋትን ከጥፋት አላመዛዝንም። እሱ እንደዚ አድርጓል አንች እንደዚ አጥፊ ብዬ አልናገርም። ወይም ደግሞ አንቺን እንደዚ ጥፍተሻል ብሩክ እንደ ማጥፋቱ አይገርምም ብዬ ጥፋታችሁን ከጥፋት አላወዳደርም አላመዛዝንም ጭራሽ። ግን ቢያንስ አንቺን ያለፈ ነገራችሁን ይሄንን እንኳን ይቅር ብሎኝ የለ እኔስ ይሄን እንዴት በቃ በትንሽ ነገር ይቅር አልለውም ብላ ማሰብ ነበረባት እና በእሷ ጥፋት ነው በግማቹም በእሷ ጥፋት ነው ይሄ ነገር የሆነውና ሀይሚም ራሷን እየወቀሰች ነው የምትገኘውና ወደ ዋናው ሜን ፖይንት ሲያልፍላችሁ አያቸው እንደዚህ አይነት ነገር ይፈጠራል። የዳኒ ቀላል ነው ሲምፕል ነገር ነው። ጥርሱም የምር ወልቆ አይደለም ዳኒን በቃ ለማስመሰል ወይም ደግሞ ብሩክን ለመጉዳት፣ ብሩክን ለማጨናነቅ፣ ብሩክን ለማስፈራራት ነው ይህንን ነገር እየተጠቀመ የሚገኘው። ምንም የወለቀ ጥርስ የለም። በዚህ ልክ ደነዝ አይደለም ብሩክ ይህን ያህል ሊማታ፣ የሚችል በሰዓቱ በቃ ስሜታዊ ሆኖ ነበር ምናምን ብዙ ነገሮች ተነጋግሮት ብዙ ጊዜ መትቶት ሊሆን ይችላል። ግን ጥርሱ እስከሚወልቅ የሚማታ ሰው አይደለም። ግን በዚሁ የሚቀጥል ከሆነ፣ ከባድ ነገሮች የሚመጡ ከሆነ፣ ስሜታዊ የሚሆን ከሆነ፣ ራሱን የማይቆጣጠር ከሆነ ህይወትም ሊጠፋ ይችላል እዚህ ላይ ማለት ነውእና ዳኒ ትልቅ ማስተማሪያ ነው ብዬ ነው ማስበው። ብሩክ ከዚህ በኋላ ብዙ ነገሮችን ተምሮ ይህንን ጥፋት እንደማይ ደግሞ ተስፋ አደርጋለሁ። ሀይሚም ደግሞ ነገራቶችን ከሶስት ሰው ከአራት ሰው ከአምስት ሰው ወገን ሳይደርስ በሷ በራሷ ችግሩን መፍታት እንዳለባት ተምራለች ብዬ ነው ማስበው። ሌላኛው ደግሞ በጣም የገረመች ነገር ሀይሚ በጣም በቃ ምን ምን አይነት ነገር ነው ብዬ በቃ የሆነ እምባይ እስኪመጣ በጣም ያሰብኩት ነገር ምንድን ነው በቃ እኔና አንተ ከህይወታቸው እንወጣለን፣ እነሱ አብሮ መኖር ከፈለጉ አብሮ መኖር ይችላሉ ነው እያለች የምትገኘው። እና ይሄ ደግሞ በጣም ያስጠላል አይባልም። ብሩክ እኔ ለአንቺ ጊዜ ይሄ እንደዚህ ነው ብሩክ አሁን እንደዚህ አይነት ነገር ያስባል ማለት በቃ በጣም አበዛሹ ሀይሚ ማለት ነው። በጣም ማለት የሆነ አለማመንሽን በጣም አበዛሹ፣ ከፍ አደረግሹ። ያ ደግሞ መሆን የለ። ከመቼው ጀምሮ ነው አሁን ሶሲና ብሩክ አንድ ላይ እንዲሆን የምትፈቅጂው? ሲጀመር ቢሆኑ ማለት ነው እግዚአብሔርን፣ ቀድመሽ ማለት ነው የምታለቅሸው የምታለቃቅሸው አንቺ ነሽ። አሁን እንደው የፈለገውን የራሳሽ ጉዳይ ብሎ እንኳን አንድ ሳምንት እንኳን ቢያየሽ ከሶሲ ጋ አንድ ሁለት ቀን እንኳን አብሮ በፍቅር አስመስለው ቢሁሉ ቢያመሹ ቪዲዮ ቢሰሩ ምናምን በቃ ያዙ ይልቃቁ የምትየው አንች ነሽ። ግን በዚህ ልክ ማለት ነው መጥፎ ቃል አትነጋገሩ፣ እግዚአብሔርን ለሚያልፍ ቀን የማልፍ ቃል አትናገሩ ይባላልና ሶሲ ጋ መሆን አብረው ይችላሉ ምናምን ነገር እንዴ፣ አንችን ስለወደደች መሰለኝ እኮ አንችን ማጣ ስለማይፈልግ መሰለኝ እኮ ይህ ሁሉ ቀን ተንበርክኮ ማለት ይቻላል እየለመነሽ በቃ ሀይሚን በዚህ ሰዓት ማግኘት አለ፣ ከሀይሚ ጋር ማውራት ከሀይሚ ጋር መገናኘት በቃ ገነት እንደ መግባት ነው፣ በቃ የእውነት በጣም ከባድ ነው እያለ ነበር እና ስለሚወድሽ ነው እንጂ ሌላ ሴት ሶሲ ብቻ አይደለችም፣ ሌላ በቃ ከተማውን የሞሉ ብዙ ሴቶች አሉ በጣም የሚለምኑት የሚፈልጉት ግን እዚህ ጋ ስለተፈላጊ ስለሆነ ምናምን የፈለገ በቃ ጥሩ፣ ሁሉም ሴቶች ጋ ይሄዳል ማለት አይደለም። አንቺን ስለፈለገሽ ስለወደደች ነው። ስለዚህ አንቺም ልትወዱ፣ ቢያንስ አክብሪው። በቃ መጥፎ ቃል አትናገሩ። ከአንደበታችሁ፣ አንቺም ብሩክም ይሄ ቃል ሊወጣ አይገባም። ወደ ራሳችሁ ተመለሱ። ዳኔን ደግሞ በዚህ ልክ መለማመጥ አይጠበቅብሽም። በቃ አፉ ነው ያስመታው፣ አፉ ነው እንትን ያለው ለአንቺ ብዬ ነው ምናምን ነገር። ወንድ ከሆንክ እስኪ ክሰሰው። የእውነቴን ነው፣ አያደርገውም ምክንያቱም ብሩክ በቃ እንትን ይለዋል። ብሩክን በጣም ነው የሚፈራው። ይሄ የሆነ አጭር እኮ ነው፣ ቁንጭ የሆነ የሚያክል ልጅ ማለት ነው። ብሩክን የሚያህል ልጅ አስቡት። የምሬ ነው። እንደውም ብሩክ በቀላሉ ምሮታል። እና ለብሩክ ደግሞ ማስተላለፍ የምፈልገው መልእክት ምንድን ነው? በቃ ሲቀር ሁሉም ይቅር በቃ በዚህ ልክ አንተ፣ ቤተሰብ ራሱ ያያል። ወንድሞች በደንብ ኢንተርኔት ይጠቀማሉ፣ በደንብ ዩቲዩብ ያያሉ አይደል ይህንን ቪዲዮ በዚህ ልክ ተቀይረ ሲያዩ ምን አይነት አስተ እኛን ራሱ በጣም እየቀየርከን ነው ብሩክ። በጣም በቃ በእናንተ በጣም እያዘንን በጣም እያፈርንባችሁ እየመጣን ነው። ለምን በዚህ ልክ ስሜታዊ አትሁን። በቃ አንተ ለምን ከሰው ጋር ትደባደባለ? የሆነ ሰው ላይ እጅን ስትሰነዝር፣ ባለፈውም እንደምታውቁት ከፋሲል ጋር ያልሆነ ባህሪ አሳይቶ ነበር። ስሜታዊ የሚያደርግ ነገር እኮ ይኖራል፣ ምናምን ነገር አይደል ይሄ የታወቀ ነው ግን አንተ ስሜትን መቆጣጠር ካልቻልክ ወይ ደግሞ የሁለታችሁን ችግር ሁለታችሁን ማትፈቱ ከሆነ ገና ገና ማለት ነው ሀይሚም ከባድ ህይወት ውስጥ ልትገባ ነው ብሩክም ከባድ ጣጣ ውስጥ እንደሚገባ መቶ ፐርሰንት እነግራቸዋለሁ እና ሀይሚ ዳኔን ተንበርክከሽ መለመን አይጠበቅብሽም እሱ ጋር መሄድሽ ራሱ ስህተት ነው የምር ጠይቂው ምናምን ነገር ግን ይሄ በዚህ ልክ እንደዚህ የሚያደባድብ ነገር አይደለም ምንም በቃ ማለት ሰው በፈለ ምርጫውን ነው መኖር ያለበት የሚፈልገውን ነገር እና ከተፈላለጋችሁ ከተዋደዳችሁ ምናምን አብራችሁ ተማመኑ እምነት ይኖራችሁ። ሳትተማመኑ አብራችሁ የሆነ ሲጀምር ሀይሚ ራሱ አሁን የምትናገረው ቃል ደስ አይልም። ብሩክ ለእሷ የሚመልስላት መልስ ደስ አይልም። ይሄ ደግሞ ጥሩ አይደለም፣ በጣም የሚያስጠላ ነገር ነው። እና ሌላችሁ የምፈልገው ነገር ዳኒንና ሶሲን ለአንዴና ለመጨረሻ ጊዜ ከህይወታችሁ አስወጥታችሁ ህይወታቸውን እንድትኖሩ ነው የምጠይቃችሁ። ግን ደግሞ በአሁኑ የማይቻል ነገር ነው። እግዚአብሔርን በጣም ከባድ ነገሩ ዙሩ እየከረረ መጧል ማለት ነው፣ እና አሁን ብሩክ በጣም እልህ ይዞት ከሶሲ ጋር አብሮ ቢሆን ቢመጣ ቢሄድ አስቡት፣ እንግዲህ ምንም አይፈረድበት። ለምን ከሶሲ ጋር አብሮ መኖር ይችላሉ፣ ህይወትን መመስረት ይችላሉ፣ ምናምን ነገር ብላ የራሳቸውን ይኖር አይባልም። አሁን ይሄ ነገር ብሩክን ምን ያህል ሊያስቀይመው ሊያስከፋው እንደሚችል ዝም ብላችሁ አስቡት። እና ሀይሚን ደግሞ በቃ ሆድ ሆዷን በቃ ልብ ልቧን እየበላት ነው የሚገኘው፣ እና ዳኒ ለተንኮን ነው አንዳንዴ በሰው ህይወት ውስጥ ገብታችሁ እንዲህ በዚህ ልክ በቃ በሰው ህይወት ስትረማመዱ ማየት በጣም ያማል። እና ሀይሚም ብሩክም በደንብ የምትፈላለጉ ፍቅራችሁ የእውነት ከነበረ ምናምን ነገር ወደ ራሳችሁ ተመለሱ፣ የራሳችሁን ህይወት ኑሩ፣ የራሳችሁን በቃ ፍቅር አስተካክሉ። የእነሱ ሶሲና ዳኒ ታረቁ አልታታረቁ ሲጀምር መጀመሪያም ይኸውላችሁ ሊሄድ የተነሳን ሰው አትሄድ ማለት ትርፉ ማስረፈድ ነው። ቀድመው ለመለየት ካላሰቡ ቀድመው ለመናቆር ካላሰቡ በስተቀር ማለት ነው። ይሄ ነገር በጣም ሲምፕል ነገር ነው። ሀይሚ ደግሞ እየተሸወደች ያለችው ነገር ምንድን ነው? ሶሲና ብሩክ ከዚህ በፊት ሲያወሩት የነበሩትን ነገር ሜሴጆች፣ ምናምን እንግዲህ በእርግጥ እኔ ሶሲና ብሩክ በጣም የረዥም ጊዜ ጓደኛ ማቾች እንደነበሩ አላቅም። አሁን ሰሞኑን ነው ሲናገሩ የሰማሁት አልዋሻችሁም። ለምን በሰው በሰው እንደሚያውቃት እና ትንሽ ጊዜ ጓደኛው እንደነበረች ምናምን ነበረ። ባለፈው የመጣሽ ጊዜ ህይወታቸውን በቃ መስቅልቅልቅል አርጋቸው በቃ ያስተካከሉትን የካቡትን ድጋሚ ንደውታልና አፈራርሰውታልና እንደዛ ነው። አሁን ደግሞ የድሮ ጓደኛዬ ናትና ምናምን ብሎ ከዛ በፊት ሲጻጻፉ የነበሩትን ነገሮች ነው ዳኒ እየጎረጎረ እየጎረጎረ እየጎረጎረ አውጥቶ የራሱን ሰላም ህይወት ነስቶ የሀይሚንም ሰላም ለመንሳት ወይም ደግሞ ሰላማን ለማጥፋት ለማደፍረስ እየመጣ ያለው እና ይሄ ነገር መሆን የለበትም። ማመንም ካለብሽ ማውራትም ካለብሽ መነጋገርም ካለብሽ ከምትወዱ ሰው ከሚወዱ ሰው ከብሩክ ጋር ነው። ከዛ ውጭ ሌላ ሶስተኛ፣ አራተኛ ወገን አስገብተሽ ምሰሚ ከሆነ ነገ ከነገ ወዲያ የምታለቅሹ የምታዝኙ የምትከፊው አንቺ ነሽ ለማለት ነው የምወደው። ብቻ ግን የዛሬው ቪዲዮ ትንሽ ማስቆኛለም፣ ማሳዝኖኛለም። ሀይሚ እስር ቤት እንዲገፋ እንዲ አልፈልግም በቃ ተንበርክካ ነው የለመነችው። ግን ዳኒ ደግሞ በቃ እየተወጣጠረ ነው የሚገኘው። በቃ አሁን እንኳ ክፍተት አግኝቷል አይደል ሀይሚን የሚያገኝበት መንገድ። ግን አይጠቅምሽም። ከማጠሩ መወጣጠሩ ምን ያደርግልሻል? ቁንጫ የሆነ ልጅ ማለት ነው እና ብሩክ ደግሞ ተው በዚህ ልክ እንደዚህ ስሜታዊ እየሆንክ ልናትህን አስብ እግዚአብሔር እንዲህ ተደባዳቢ ባህሪ ተቀይሮ ምናም ስታይ ምን ይሰማታል? እኛ ራሱ እንደ ወንድም፣ እንደ አባት፣ እንደ ጓደኛ፣ እንደ ቤተሰብ፣ እንደ ቅርብ ሰው የምናየ ሰዎች የምናየ ተመልካቾች ምን እናደርጋለን? ምን ይሰማችኋል? ብለ ራሱ ማሰብ መቻል አለበት። ይሄ ነገር መቆም አለበት። መስማማት አለባችሁ ብዬ አስባለሁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሀይሚና ብሩክ ወደ ራሳቸው እንዲመለሱ ሁላችንም የበኩላችን እንወጣ እላለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። እናንተ ማሰብ አስተያየታችሁን ኮሜንት ላይ አስቀምጡ። የሀይሚና የብሩክ ህይወት ከዚህ በኋላ በምን አይነት መንገድ ነው መቀጠል ያለበት ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ሰላም ቆዩልኝ።